መዳም ማስጠንቀቂያ ሰጥታችሁ ነበር ወይ? የኢትዮጵያ መዳሞች በአንድ ጊዜ ስህተት እኮ ዩትዩብ አትሰሪ ማለቻት። ሰአዳ፣ ወይ ሰአዳ ክፍሽ ኧረ ኧረ ኧረ፣ ሲጀመር ሲጀመር መሁባ የሰአዳ ሰራተኛ ናት ወይ ወይስ እየቀናሽ ነው ሰአድዬ? ሜካፕ ተቀብታ ቻፕስቲኩ ኩሉ ምናምኑ ጥፍሯን ተሰርታ መህቡባዬ ማለት ነው። አለባበሷ ምናምን በቃ ዘንጣ ነው እኮ ምግብ ምናምን ራሱ ስትሰራ። እንደው ቢላሂ የኢትዮጵያ መዳሞች እንደዚህ ዘንጠው ያሰራሉ። እንኳን የኢትዮጵያ መዳሞች አረቦች ራሱ የሆነ ደህና ቀሚስ ከለበስን እንዴት እንዴት እንደሚቀኑ ማለት ነው። እና ዝም ብዬ ሳስበው ሰአዳ በጣም ውስጧ ቅናት የሚባለው ነገር ተሰራጭቶባታልና። እና ደግሞ ማለት ነው ዛሬ አንድ ምነግራችሁ ነገር አለኝ። መህቡባ ማናት? የአሊ ዘመድ የሰአዳ ዘመድ ወይስ ሰራተኛ? ጆሮአችሁን አጽድታችሁ ስሙኝ። ሰላም አለይኩም ወረምቱላ ወበረካቱ ውድና የተከበራችሁ የዜና ብልድርስ ዩትዩብ ቻናል ቤተሰቦች ሰላም እንዴት ናችሁ እኔ ደህና ነኝ አልሐምዱሊላ በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንግዲህ ሰአዳ ቪዲዮ ለቃለች የለቀቀችው ቪዲዮ ምንድን ነው መህቡባ ከዚህ በኋላ ዩትዩብ አትሰራም ብትጠፋ ጠፋች ብላችሁ እንዳትጠይቁኝ ለእሷም ለእናንተም ልነግራችሁ ፈልጌ ነው አለች ማለት ነው የሰው ልጅ ሲያጠፋ አንዴ ሁለቴ ይመከራል ማስጠንቀቂያ ይሰጠዋል በነገራችን ላይ ስራ ልትሰራ ከሆነ እዛ ቤት የገባችው፣ ሁሉም ሰው የተሰማራበትን ይህ ስራ ዘርፍ በትክክል መወጣት አለበት። እውነት ለመናገር ገብቷችኋል። ግን ያለምንም ማስጠንቀቂያ ያለምንም ምክር ያለምንም አንድ ቀን እንኳን እንትን ሳትል ቀጥታ ዩቱብ መስራት የለባትም ብሎ ማለት ይሄ አሳይቶ መንሳት ነው። እውነት ክፉነሽ ሰተሽ ስሪ ብለሽ ስልክ ገዝተሽ መልካም ነገር አድርገሽ ከዛ በኋላ በአንድ ቀን በሁለት ቀን ስተት አንዴ ሁለቴ ማስጠንቀቂያ ሳሰጫት ዩቱብ ከዚህ በኋላ አትሰራም ብለሽ መምጣትሽ ለእኔ ደብሮኛል፣ እውነት ለመናገር እና ደግሞ በቃ የመጣችበትን አላማ ረስታለች። አነጋገሯ ሁሉ ነገር ተቀይሯል። ምናምን ምን ነው ሳዲ ቀናሽ እንዴ? ቀናሽ እንዴ? አለባበሷ ልክ እንዳንቺ ነው። ማች ነው፣ በቃ ብራንድ ነው የምንለብሰው ልክ እንዳንቺው ማለት ነው። ከዛ በኋላ ደግሞ ሜካፑ ምናምኑ ምናምኑ እንዴት ነው? እንደዚህ ሜካፕ እያሰራችሁ ጥፍር ቀለም እያሰራችሁ ጥፍር እያሰራችሁ ምናምን ነው እንደ ኢትዮጵያ ሰራተኛ የምትቀጥሩት? እንደዛማ ከሆነ የመዳም ቅመሞች እኛ ምን እንሄዳለን? ወይዛ አዳም ለማንኛውም ማለት ነው እንግዲህ የእውነት ሜካፕ አሰርተሻታል። ያው እያየን ነው ፊቷን ጥፍሯ የተሰራ ነው ምናምን ነገር የምትለብሰው ልክ እንዳንቺ አይነት ነው ማለት። የሰው ልጅ እኮ ስራ ሲሰራ እንኳን የሆነ በቃ ስራ የሚሰራበት ልብስ እና ኖርማል የሚለብሰው ልብስ ይለያል። አሁን መዳሞች ደህና ቀሚስ ከለበስን በጣም ነው የሚቀኑት እና ኢትዮጵያውያን ሆናችሁ እንደዚህ ዘንጣ እየሰራች ሰራተኛዬ ናት ማለት አይከብድም፣ አይከብድም ሰዓድዬ እርግጠኛ ነኝ። መተሽ እንደበቀደሙ ኮሜንት ትጽፍ ያለሽ። እንግዲህ ምን ይደረግ ሚዲያ ላይ እየወጣ ነገር ያው ይሰራባችኋል። እንዲሰራብሽ አይደለ አንቺስ? እና ለማንኛውም ውድ ቤተሰቦቼ እናንተም በማታውቁት ነገር ሰዓዳ ናት ስደዋት። እውነት አንድ መጥፎ ኮሜንት አይቻለሁ። አሁን አንቺ በሰላም የምትወልጅ አይመስለኝም ምናምን። እናንተ አታውቁም፣ መህቡባ ሰራተኛ አይደለችም። እርግጠኛ ሁኚ የምነግራችሁ መህቡባ የሰአዳ ሰራተኛ አይደለችም። ይህ ሊሰሩ ነው የመጡት የእነሱ ቤተሰቦች ናቸው። ቤተሰብ ናት ሲጀመር ማለት ነው። እንደ ሰአዳ ስንት ጊዜ ሰራተኛ አምጥታ አይተናል። እንደዚህ ሜካፕ አሰርታ ጥፍር አሰርታ ምን አስብላ አስኩላ አስጊጣ እንደዚህ አድርጋ አምጥታቸው ታውቃለች። ይችኮ ሁሌም ሁሌም ሁሌም ሁሌም ቪዲዮ ስትሰራ እዩ፣ ሜካፕ የተቀባች ነች፣ ጥፍሯን የተሰራች ነች፣ ኩሏ ምኗ እንዳለ እንደ እንደዚህ ማድረጓ ጥሩ ነው። ጥሩ ነው ብቻ በኋላ ሙሽኪላ እንዳይፈጠራ ወያሊን ተቀማሽና ሌላ ችግር እንዳይፈጠርብሽ እና ለማንኛውም ውድ ቤተሰቦች ያው ዩቲብ የምትወዱት እንደዚህ አይነት ስራ ነው። ተመልካቹ ምናምን ማለት ነው በቃ ድራማ እየሰሩ ነው ተመካክረው ሌላ ነገር የለውም። መሁባ ሰራተኛዋ አይደለችም ሲጀምር ቻናሉ ራሱ ቢፍቱ ነው የሚለው። መሁባ አይልም ቢፍቱ ነው የሚለው። በነገራችን ላይ የቢፍቱ ጓደኛ ትሆን ብቻ ቤተሰብ ናት ልጅቱ ቤተሰብ ናት፣ ሰራተኛ እንዳልሆነች እርግጠኛ ነው የምነግራችሁ ማለት ነው። እና ሰአዳ ግን ይሄንን ያመጣችው ይሄን ቪዲዮ የሰራችው ያው ፕራንክ ለማድረግም ሊሆን ይችላል። እናንተም እንደዚህ አይነት ስለምትወዱ እሷም ቀጥታ መልስ ስትሰጥ ወይንም ደግሞ ይሄን ምክንያት አድርጋ ስራውን ለቅቄ እሄዳለሁ ትላለች። የዛኔ ስትሄድ በዩቲዩብ እንደ አዲስ ትሰራለች። እንደዛ ለማማሃኝ ፈልጋም ሊሆን ይችላል፣ እንጂ መህቡባ የሰዓዳ ሰራተኛ አይደለችም። ይሄንን እወቁ፣ አራት ነጥብ። ቤት ሀገር ነው። ሜካፕ አስቀብታ እንደዛ አንድ አይነት እንደሱ አይነት ልብስ አልብሳ ጥፍሯን አሰርታ ሰራተኛ የምታደርጋ? እረ እባካችሁ! ከዚህ በፊት ሰዓዳ ሰራተኛ አምጥታ አላየንም አላየንም ወይ? እንደዚህ ሜካፕ አሰርታ ፕሮቶኮሏን ጠብቃ ነው ስታሰራቸው የነበረው አይደለም? ስለዚህ እሷ ሰራተኛ አይደለችም። ያው ነፃነት ሰጠቻት ምናምን በቃ የተለየ አጀንዳ ለማምጣት ነው። ለዩቱብ የመጣ ነገር ነው። ገብቷቸዋል። ሌላ ነገር አይደለም። ዛሬ ደግሞ ይህንን ቪዲዮ ዩቱብ መስራትሽን አቁም ያለቻት ምናልባት መህቡባ ወደ ራሷ ህይወት ወደ ቤቷ ልትመለስ አይ እንደዛ አቁም ካልሽኝማ አልሰራም ብላ እንድትወጣ፣ በዚህ ደግሞ ቪዲዮ እንድትሰሩ እንዲሰሩ ሊሆን ይችላል። እየተነጋገሩ ነው የሚሰሩት። ሲጀመር እና ሌሎቻችሁ ኮሜንታተሮች አትሳደቡ። እውነት ለመናገር ወላሂ የዩቱበሮችን አምናችሁ አትሳደቡ። ወግ ናችሁ። ሰአዳንም አትስደቧት፣ ያችንም አትስደቧት። ለማንኛውም ይመቻት። እውነት በቃ ይሄንን ይመስላል ያለው ነገር። አትሳደቡ። እነሱ እየተነጋገሩ ነው የሚሰሩት። ሲጀመር ሰራተኛ አይደለችም። ከዚህ በፊት ስንት ሰራተኛ ይዛ አይተናል። እንኳን ሜካፕ ሊሰሩ ይቅርና በየት ሀገር ነው የኢትዮጵያ ማዳም ሜካፕ የምታሰራው ጥፍር የምታሰራው እንደዚህ ዘንጣ ስራ እንድትሰራ የምታደርጋት የትኛይቱ መዳም ነች? እንኳን የኢትዮጵያዊቱ መዳም የአረቦቹ መዳሞች ራሱ ደህና ቀሚስ ስንለብስ በጣም ነው የሚቀኑት። ሀቅና ወራ ከተባለ በተለይ ቆንጆ ከሆን ዝም ብሎ ቀሚስ ዝም ብሎ ኖርማል እንኳን ዩኒፎርም እንኳን ለብሰን በጣም ነው የሚቀኑት። ቀይ ሆንሽ ብለው የሚያስወጡ አረቦች አሉ፣ አናውቅም እንዴ? እና ድራማ እየሰሩ ነው፣ ተነጋግረው ነው። ሲጀመር ሲጀመር ሰራተኛ አይደለችም፣ አራት ነጥብ። እኔ እውነቴን ነው የምነግራቸው፣ ሰራተኛ አይደለችም። እዚህ ጋራ ምንም ነገር ማለት አልፈልግም፣ በቃ ያለው እውነታ ይሄ ነው። ይሄ ይመስለ፣ እናንተ አትሳደቡ ለማለት ያክል ነው። ይስሩ ስራ ነው፣ ይስሩ በቃ እንደዚህ ካልተባለ እኮ ጥሩ ጥሩ ነገር አታዩም። እይታም የሚኖረው ቫይራልም የሚወጣው የሆነ ተቃራኒ ተሆኖ ሲሰራ ነው። ገብቷችኋል፣ እንጂ ሰአዳ መጥፎ ሆና አይደለም። ሲጀመር ሲጀመር ዩቱብ የከፈተችላትና የሰራተኛውን ሲስተም ያመጡት እሷን ለማሳደግ ነው ልጅቱን ለማሳደግ ነው። በቃ እናንተ ሰብስክራይብ አድርጓት እዩላት ቪዲዮዋል። ይህን ነው የምላችሁ ውድ ቤተሰቦቼ። ለማንኛውም ግን በዚህ አጋጣሚ ስንቶቻችሁ ናችሁ በመዳም ቁጣ እንደዚህ ስልክ እያበዛችሁ ምናምን ስራችሁን የለቀቃችሁ? እኔ የዛሬ ሶስት ዓመት የዩቲዩብ በጣም ሰራ ነበረ። የዛሬ ና ያደርገውና እና ከፊሎች ነበሩ። ብዙ ጊዜ ማስጠንቀቂያ ሰጡኝ፣ መጨረሻ ላይ ተጣላን። ከዛ ሌላ ቦታ ተናዝላ አደረግኩኝ። እና አንዳንዴ ነፃነት መስጠትም ዋጋ ያስከፍላል። አንዳንዴ ወላሂ የነበርንበትን ሁላ የመጣንበትን አላማ እንረሳለን። እኔ የዛሬ ሶስት ዓመት ዩቲውብ በጣም እየሰራሁኝ በቃ ስራ አልሰራ ሲያዙኝ እነጫነጫለሁ ልክ በቃ ቤተሰቦቼ ነው የመሰሉኝ። እኔ ሰራተኛ መሆኔን ሁላ ረስቸዋለሁ። ግን ደግሞ በዚህ ልክ የኢትዮጵያ መዳሞች እንደዚህ እንትን አይሰጡም፣ ያውም አዲስ ሰራተኛ ገና ወር ምናምን ለሆናት። እኔ እንኳን እነሱ ጋር ብዙ አመት ስለሰራሁ ነው እንደዛ እንትን ያልኩት ማለት ነው የሆነ ጭምልቅልቅ ያልኩት እና በእርግጥ አንዳንዴ ነፃነት መስጠትም ጥሩ አይደለም። ግን ዋናው ቁም ነገሩ መህቡባ የሰአዳ ሰራተኛ አይደለችም። እና ማስጠንቀቂያ መስጠት ነበረባት። ያው ለዩቲዩብ ስለሆነ ይመቻቸው ይመቻቸው። ሌላ ምንም የምለው ነገር የለኝም ቤተሰብ